አሁን የምንገኘው ቤተ ኢድ ነገ ነው። ዋትስአፕ ጋይስ፣ እንግዲህ የአናደር ብሎግ እስካሜን። ዛሬ እንደሰማችሁት እንግዲህ ኢድ ነገ ነው ከክላስ እየወጣሁኝ ነው። የአይድ ድባብን ልሰራላችሁ ነው እንግዲህ። ለቤተሰባችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማለት ተከታተሉ። እንኪ ላፕር ይቀጥላል። ወደ ገቢያ፣ ሌትስ ጎ። ባይዘዌ ጋይስ እንግዲህ ያው ከሪድዋን ሀያቱ ጋር ተገናኝተናል። የአይድ ብሎጉን እንግዲህ ከእሱ ጋር ነው አብረን የምንሰራው። ያው አሁን የምንገኘው ቤተል አደባባዩ ጋር። አደባባዩ ጋር በጣም ክራውር ነው፣ በጣም ብዙ ሰው አለ። ሰውን ተመልከቱት። የኢድ ገቢያ እንግዲህ እዚህ ያሉ፣ ወላሂ ኑ ሸምቱ

የዒዱን ድባብ የቤተን ድባብ አሳያችሁ ፈልጌ ነው። ከሪንዋን ጋር ቅድም ለመግለጽ እንደሞከርኩት መስጊድ ነበርኩ ሻይን ጸግጄ ቤተል አደባባዩ ተሻገሬ ስመጣ ያየሁት ነገር አታውቁም። አካባቢ ላይ የሌለ ነገር የለም ከሴቶች አልባሳት፣ የወንዶች አልባሳት፣ ሜካፕ፣ በቃ መሸፋቸው የቤት ዕቃ ሳይቀር ሁሉ ነገር ይሸጣል። ቤተ ሁላችሁም እየመጣችሁ ትሸምታላችሁ። ኢድን አደባባይ ልበለው በቃ ምን ይመስላል። አሁን ላይ እየተላለፈ ያለው ነገር እዚህ አካባቢ ያየው ነገር አረፊሽ ነው በጣም አክቹዋሊ። አይ አይደለም እኔ የገረመኝ የቤት ዕቃ እንዴት በርቀን ይሸጣል።

አት እያለን ፋሚሊ ታወር እንደርሳለን። ፋሚሊ ታወር ጉድ ይዛለች። ሶ ፋሚሊ ታወር ምን አለ ያነኛው ማለት ነው። ያነው ያ እንግዲህ ፋሚሊ ታወር ጉድ ይዛለች፣ እያችሁ አሳያችኋለሁ። የሌለ ነገር የለም። ስለዚህ ምን መሰላችሁ አሁን ለቤተሰባችን አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቤን አሳድገን። አዲስ ጀማሪ ነኝ፣ አበረታቱኝ ብዬ መለመን አይጠበቅብኝም። ኢትዮጵያዊነት እኮ መተባበር ነው። ምን ሆናችሁ ነው? ይህ ድማ ነኝ፣ አስደስትኝ በሰብስክራይብ

በጣም ወላሂ እኔ ፊልም ያደረጉት ጋ ምን መሰላችሁ፣ የሆነ ነገ ኢድ ነው ተባለ፣ ኢሻ ተሰገደ። አልሐምዱሊላሂ ባይ ዘ ወይ እንደዛ እንኳን ያያችሁት ማለት ነው። ኢሻ ዘግይቶ ተሰግዶ ነው። በሌላ ወቅት ኢሻ በኖርማል ወቅት ቢሰገድ ኖሮስ

ይታወቃል አብዛኛውን ከሚዲያ ጋር ምናምን እንትን ያለ የሚተዋወቀው ዘመናዊ ቲም ስለሆነ ያለው እዚህ አካባቢ የሚኖረውም የሆነ ዘመናዊ ነው። ማርክ ተማኗ ይባል ዛሬ አሁን መርካቶ ብንሆን እና እንደዚህ የቀረጽ ቢሆን ማለት ነው ነው ማን ምንድነው እየሰሩ ያሉት እነዚህ ፋራናቸው። ዲብራዶር ላሊሊ ይችላል። ወላሂ አሁን ያው ያለንበት ቦታ ዘመናዊ የሚባል ቦታ ስለሆነ በዚሁ አጋጣሚ እንኳን ደስ አላችሁ፣ ሰፈራችሁ የሆነ ዩቲዩብ ምን እንደሆነ የሚያ? ምን እንደሆነ ሊያውቅ ስለሆነ፣ እናመሰግናለን። በደምብ ለማመስገን ነው። ባይዘዌ አንተ ራሱ ቤት ለመጀመሪያ ጊዜ ነው የመጣው። ቤት እኔ ሰፈር እንጂ ያንተ ሰፈር እኮ አይደለም

የሰማችሁ ነው። በድምፅ ብቻ የሚደርሰን ሮኬቱ ርችቱና በድምፅ ብቻ የሚደርሰን ወደ መሬት ነው። ድምፅ ሰምታችኋል። እንግዲህ የት አለ ብልጭ የሚል ነገር ይታያችኋል። ወደዚህ ወላሂ ግ ያለው እዚህ ነው ቃል በገባሁላችሁ መሰረት እንግዲህ ፋሚሊ ታወር እናሳያችኋለሁ ብያችኋለሁ። አሁን የምገኘው ግራውንድ ፍሎር ላይ ነው። ግራውንድ ፍሎር ላይ እንደምታዩት እዚህ ከጀርባዬ ጄ ፋሽን የወንዶች ገራሚ ገራሚ የሆኑ ፋሽኖችን የሚይዝ ሱቅ አለን። በዚህ በቀኝ በኩል የልጆች ፋሽን ይገኛል። በግራይም የልጆች ፋሽን ይገኛል። እንግዲህ ፋሚሊ ታወር ከሁሉን ሁሉንም ነው የሚይዘው ይለናል ተከታተሉኝ እንግዲህ እስኪ መጨረሻው ፎቅ ባይሆንም የሆነ ያክል ፎቅ እንወጣና ወደ ላይ ማለት ነው ያለውን ነገር ቼክ እናደርጋለን። ሌላው አንድ ልነግራችሁ የምፈልገው ነገር አራተኛ ፍሎር ላይ እንትን አለ የሚገርም ካፌ አለ። ቤተል ስትመጡ እንትን ሊል ሚችል ሁላችንም ፈታ ዘና ሊያደርጋቸው የሚችል ካፌ አለ። ሚስተር ኮፊ እናንተን እጃችሁን ስሙ ያስተናግዳችኋል። አሁን እዛ ነው የምንገባው። እንግዲህ ሌስ ጎስቲ ኑ ግራውንድ ፍሎር እንዳያችሁት የልጆችና የወንዶችን ፋሽን ይዟል። ፈርስት ፍሎር ደግሞ እንግዲህ በዚህ በኩል የሴቶች ነጁ ፋሽን ይባላል። በዚህ ከፊት ለፊቴ ሌላ ፋሽን ይገኛል። እዛ ጋ ሌላ ፋሽን ብቻ የሴቶች ፋሽን ነው፣ ፈርስት ፍሎር የያዘው። ከጀርባዬ ሊፍት አለ፣ በሊፍት እንውጣ። ሬድ አይሰራም እንዴ? እንግዲህ በደረጃ ነው የምንወጣው፣ ምንም ማድረግ አንችልም። እንግዳችን እየመጣ ስለሆነ ብንጠብቀው እዚሁ ሆነን እንመለስ፣ በደግሮች ይሻላል። ኦኬ፣ አይ ስለነገርኩት ብዬ እኮ ነው። ያውና ባይዘዌ አሁ ያው እንግዲህ ው በስተመጨረሻ መጨረሻ የሁሉ ደረጃ ወተን አራተኛ ፍሎር ላይ ደረስን። አራተኛ ፍሎር ላይ ደግሞ ለየት የሚያደርገው ምን መሰላችሁ? ያለው ካፌ አለ፣ በግራይ በኩል ጸጉር ቤት አለ። ሌላ እንግዲህ እስኳ ኳየት ሜን ሚስተር ኮፊ ተበልቷል። ቢዚ አይደለም። አይገርምም? አያሳዝንም? ህዝቤ እንትን ነው የሚያደርገው። የዒድ ነገ ነው ሲባል ማለት ነው ቤቱ ነው የሚሆነው ማለት ነው። ሙሉ ረመዳንን ማለት ነው። ኦኬ እንግዲህ ወላሂ እዩት፣ ከላይ ሆኖ ሲታይ ህዝቡ እንዴት አባቱ ነው የሚያምረው መሰላችሁ? ወላሂ ወይኔ፣ ዒድ ነገ ነው ለካ። ዒድ ነገ ነው ብዬሽ፣ ለአልክስ ወይስ ልደሰት? ዒድ መደሰሻ ነው። ረመዳን በመሄዱ አዝኛለሁ። እንዴት ነው ፊሊንግ የመግለጽ አለብኝ? የሳፊ ልበል ወይስ አሳያቸው ወላሂ እንግዲህ የኢዱ ቫይብ ይህንን ይመስል ነበር። የቤተል ገበያ ደምቆ ያመሻል። እስከ ሌሊቱ 7 ሰዓት፣ 8 ሰዓት፣ 9 ሰዓትም ሊሉ ይችላሉ። እኛ ግን አሁን እንቀየሳለን ማለት ነው። ለቤተሰባችን አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች አበረታቱኝ። እስቲ አበረታቱኝ። ሞር ቭሎጎች ይቀጥላሉ። ኪላ ፕሮ ኢዝ ጎይንግ አውት ነው።